እና እናንተንም ደግሞ እግዚአብሔርን ማለት እንዴት እንደሆነ አላውቅም። ንጹህ በንጹህ ልባችሁ ነውእና ማለት ንጹህ ልብ ነው ያላችሁ እና እኔ ብቻዬን አይደለም እንደዚህ ያደረኩትኝ። ንጹህ ልብ ያላቸው ሰዎች ናቸው ከጎንሽ ያሉት። እግዚአብሔር ለእናንተም እንደዚህ የሚወዳችሁ ሰው ይስጣችሁ፣ ክፉ አይንካችሁ፣ እግዚአብሔር ያክብራችሁ። አንቺንም ደግሞ ማርያም በሽልም ታውጣሽ። አሜን። ፊልፊ እናቴ በጣም ነው ማመሰግነው አንችልም። እግዚአብሔር አምላክ ያክብርልኝ። እናንተንም ሁላችሁንም ኦዲየንሶች በጣም ነው የማመሰግናችሁ። ባለፈውም እየተናገርኩኝ ነበር እና በጣም የምወዳቸው በጣም የሚወዱኝ በጣም የሚያኮሩ ፋሚሊ ነው ፋሚሊዎች ነው ያሉ ብዬ ስለ አንዳንድ ሰዎች ሙድሊዞ ወይ ሊያላግጡ የሞከሩ ሰዎች አሉ፣ ግን እናንተ ከዛ በላይ ናቸው እና በጣም አድርጌ ነው አመሰግና። እኔ ማቃት ምህረትን ነው በደንብ ማቃት ምህረትን አውቃታለሁ። ምህረትን ነው ያወራት በደንብ ማቃት ምህረትን ነው ግን እንጃ ምን ማለት እንዳለብኝ አላቅም። በጣም እድለኛ ነሽ እንደዚህ አይነት ፋሚሊዎች ከጎንሽ ስላሉ ማለት ነው። እኔ ታውቂያለሽ እንደ እህቴ ነው ማሽ እንዴት እንደምወዱ ሽሩታ ላንቻል ነግርሽም፣ ግን በቃ በጣም እድለኛ ነሽ። እናንተንም ፈጣሪ ይጠብቃችሁ ከክፉ ነገር ሁሉ አሜን። ቆንጃንችም ይጠብቅሽ ፈጣሪ ባለሽበት። በጣም ነው እምወዳቸዋለሁ። በጣም ደግሞ ክርስትና ለመብላት ያብቃል። እያ ክርስትና እናት ካላረግሽኝ በቃ በቃ የክርስትና እናት ካላረገችኝ፣ ጋይዝ ምን ትላላችሁ? እኔ ክርስትና እናወራለን፣ በደንብ በውስጥ ተጠፋፋን፣ ተጠፋፋን እንገናኛለን፣ እናወራለን። እኔ እናት ስሚ ፕሮግራሞችን እንዴት ነው? አይጀመርም? ይጀመራል። ማንን እየጠበቅሽ ነው? አሁን እንደዚህ ዝም ብለሽ፣ ሰዓቱ እየሄደ ልክ ነሽ። ሰው የቀነሰብሽ ይሄዳል። ሰዓት በሄደ ቁጥር ከዚህ በኋላ እየጨመረ ሄድም። ኦልሬዲ አምስት ሰዓት ስላለፈ፣ ወይኔ ጉዴ! ሰዓቱ ግን እንዴት ነው የሚሮጠው? በእግዚአብሔር ጋይስ ምናምን ነው ያ ከአምስት ሰዓት በኋላ አሁን የገባው ሰው እያጆይን እያለ ምናምን እያየ ነው የሚሄደው። ለዛ ትንባት ከዚህ በላይ ባትቆይ ጥሩ ነው። ሩታዬ እንዴት ነሽ? ኔዎች አለዋ ዛሬ ደግሞ ትልቋ አንኮኮ መስለሻል። አመሰግናለሁ አንዬ። ብዙ ሁላችሁም ሰላም ብያለሁ። ከታች ያላችሁትም እንዴት ነሽ? ሻፍያ እየሰላም ነ አለው ልሽ ማንዲት መስሎኝ። አለው ልሽ እናቴ አድሚን ትስጥሽና ሁሉንም አስገቢ ሩታዬ። ስጫት ለአፍያ እሺ። ግን እንዴት ነው የሚሰጠው ሀኒዬ? እዚህ ላይ ፍሬሽ ነኝ አፍያ። ቆይ ንገሪያት። ነጠብጣብ ትመጣለች እሷን ይመጣልሻል። ክብ ክብ፣ እሱን ኦን ኦን አድርግሽ አብረን ሁሉንም አንዱን ብቻ ኖ ሁሉንም አብሬውና በየተራ ይገባሉ። አንድ አንድ ደቂቃ ፕሮግራሙ አለው፣ የራሱ ህግ። እዚህ ጋር መሳደብ አይቻልም። ሌላ ነገር ከፕሮግራሙ ውጭ መናገር አይቻልም። አንድ ደቂቃ ታወራላችሁ ትወርዳላችሁ። እሺ ሰጥቼሻለሁ።

አሁን ተፈንገስ አሁን ሰጥሽ ኔትወርክ ሰጂ እየሆነብኝ እኮ ነው፣ እያስቸገረኝ ነው። አንዴ ይቅርታ በጣም ኔትወርክ። አዎ ቅድም አንዲንም አሰጥቶኝ በቃ። አፊያ ሁሉንም ተራ በተራ እያስገባሽ እንትን በይ። አሁን ጀምረው ይግቡ ይግቡ፣ ሰላም እያሏት እንትን እያሉ እንትን ኦኬ ፕሮግራሙ ምትንካርሽን በቃሽ ይግቡነት ና ባለ ፕሮግራሙ ይጀመር። በጣም ነው የሚያምረው። ሩትዬን አሳያት፣ ፎቶዋን እስኪ ሲያምር፣ በጣም ያምራ፣ ፎቶውን አሳያት እዊ አቤት አቤት፣ ሲያምር! በደንብ እኮ ካሜራውን አቅርቢውና ኬኩን አሳያት። ዋው ያምራል። አሁን በደንብ ይታየ፣ መብራት። አዎ፣ ትክክል። ፎቶውን ትንሽ ኬኩን ዞራድ። ውይ በጣም ያምራል። በስመ አብ። አዎ አድጌ ያምራል። እግዚአብሔርን ደስማ አሁን ደግሞ በደንብ ፍክት አለ። ቅድም ጨለም ብሎ ነበር መሰለኝ። አዎ መብራት እግዚአብሔርን ደስ ሲል

ስኪሪ አሜን አሜን ከታች እየመረቃችሁ ያላችሁ ሰዎች በጣም

ፕሮግራሙ ወደዛኛው እንሻገርና ልጆቹን ያዘጋጁት እንትኑን ያርጉትና ከዛ ኬቱን ይቆረሳል። በቃ መጀመሪያ ያኛው ይደረግ። አዎ፣ ግን እኮ እንትን አፍያ በትልቁ